ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ 24ቱ ካህናተ ሰማይ የእግዚአብሔርን ቤተ መቅደስ የምታገለግሉ ካህናት አባቶች በወንጌል አገልግሎት የምትመስሉ የመምህራን ወንጌል በዝማሬው ያገለገልከን ወንድማችን አምላካችን እግዚአብሔር የክብርን ዘውድ የደፋባችሁ አባቶች አረጋውያን እናቶች በጉብዝና ወራት ፈጣሪህን አስብ እንደሚል በጉብዝናችሁ ወራት አጥንት የሚያለመልመውን እግዚአብሔርን የሕይወቱን ቃል ለመስማት የተሰበሰባችሁ ወጣቶች እንዲሁም ሕፃናት ጭምር በኃያሉ በለው እግዚአብሔር ፍጹም ሰላም እንደምናመሻችሁ እንደምናመሻችሁ እግዚአብሔር ይመስገን ብለን ስሙን እንድናመሰግነው ካለመኖር ወደ መኖር አምጥቶን በምንኖርበት የሕይወት ዘመን ላይ እንደ ኃጢአታችን እንደበደላችን ብዛት ሳይመለከት የምሕረት አባት ነውና ዛሬም በምሕረቱ እየጠራን አንዳችም የጽድቅ ሥራ ሳይገኝብን በመቅደሱ የሰበሰበን የሁላችን አባት ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ሁሉ ጊዜ ምስጋና የሚገባት በጨለማው ዘመን የማንቂያ ደወል ሆና የተሰጠችን ወላዲተ አምላክ ድንግል ማርያም ስሟ ክብር ይመስገን። ታላቁ መልአክ መጋቤ ብሉይ ቅዱስ ሚካኤል ስሙ የከበረና የተመሰገነ ይሁን። ስሙን ከፍ አርጉና መስግኑት። ለዚህ ዕለት፣ ለዚህ ሰዓት፣ ለዚህ ጊዜ ያደረሰን እሱ እግዚአብሔር ነውና ስሙ ክብር ይመስገን። አምላካችን እግዚአብሔር ያለን ጥቂት ደቂቃም ቢሆን በዚህ ሰዓት የሕይወት ቃሎን ያስተምረናል። እግዚአብሔር ሲናገር አለማመን ይርቃል። እግዚአብሔር ሲናገር ሐዘንተኞች ይጽናናሉ። እግዚአብሔር ሲናገር በመከራ ውስጥ የወደቁ ሰዎች ከመከራው የሕይወት መንገድ ይወጣሉ። እግዚአብሔር ሲናገር አበቃለት፣ ከዚህ በኋላ ሕይወት የለውም ሲባል ሕይወትን ይቀጥልና በመቀደሱ ይጠራናል። ክብር ለመድኃኔ ዓለም ለሚሆን እግዚአብሔር፣ ለሚመርጠን እግዚአብሔር፣ ለሚያከብረን እግዚአብሔር ለሚጠራን። በዚህ ሰዓት እግዚአብሔር ቢወድና ቢፈቅድ የምንማማርበት የትምህርታችን ርዕስ የሚሆነው እንዲህ በሚል የሕይወት ቃል ላይ እግዚአብሔር ይመክረናል። በእጅህ መካከል ያለው ቁስል ምንድን ነው? በዚህ የሕይወት ቃል ላይ አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ ይምከረን ያስተምረን። ይህንን የሕይወትን ቃል የምናገኘው በዚህ በትንቢተ ዘካርያስ ምዕራፍ አስራ ሦስት ከቁጥር ስድስት ላይ ነው። ይህንን የሕይወትን ቃል ብዙውን ስንመለከት በተለይም በሥጋ ሞት ላይ የነፍስ ሞት ተጭኖት በመቃብር ላይ ሲኦል ይዞት ለአምስት ሺህ አምስት መቶ ዘመን በመከራ የህይወት መንግሥቱ ለሚመላለስ ለአዳም ትውልድ ነፃነትን ያገኘበት በእርሱ ሞት ደግሞ አዳምና ፍጥረቱ ሁሉ የከበሩበት ታላቅ ምስጢር የተገለጠበት የሕይወት ቃል ነው። እግዚአብሔር አምላካችን ፍጥረትን ሁሉ ይሁን እያለ እንደፈጠረ የፍጥረት ታሪክ መጽሐፋችን ያስረዳናል። እንዲሁ እነዚህ ፍጥረታት ሁሉ በቃል ይፈጠሩ እንጂ ከነዚህ ፍጥረታት በላይ ደግሞ የተፈጠረ የእጁ ሥራ የሆነ በእጁ የተበጀ እስተንፋስ እፍ የተባለበት እጅግ የከበረ እጅግም የተመረጠ ከፍጥረታት ሁሉ በላይ የሆነ የሰው ልጅ ደግሞ እናገኘዋለን። እግዚአብሔር ቤተሰቡ የሰው ልጅ እጅግ የከበረ ነው። ከሌላው ፍጥረት ሁሉ ለይቶ ሌላውን ፍጥረት ይሁን እያለ ሲፈጠር፣ የሰው ልጅ ግን እርሱ እራሱ በእጁ ያበጃጀው ነው እግዚአብሔር ቤተሰቡ። እንዲሁ ታዲያ እንደዚህ እንደ ሰው ልጅ ደግሞ በአምላኩ ላይ በሰሪው ላይ ከንም እንደ ሰው ልጅ ከሁሉም ፍጥረት አልተገኘም። ይህንን የሕይወትን ቃል ነቢዩ አስቀድሞ ገና ሲነግረን በኋለኛው ዘመን ለአዳም ትውልድ የሚከፈለውን ዋጋ እያነሳ ነው የነገረ። ይህንን የሕይወትን ቃል ስንመለከተው በተለይ ደግሞ ይህ ከመሆኑ አስቀድሞ ገና በብሉይ ኪዳን ዘመን በፍጥረት ታሪካችን መንገድ በምሳሌ ይህ በኋለኛው ዘመን ዓለም ሁሉ ነፃ የሚወጣበት ዓለም የሚድንበትን በምሳሌው ስንመለከትና ያለን እግዚአብሔር ቤተሰቦች፣ ለዚህም ነው በዚህ በኦሪት ዘፍጥረት ምዕራፍ 22 ከቁጥር 7 ላይ ስንመለከት የቀደመው አባታችን እግዚአብሔር ያከበረው እግዚአብሔር የጠራው እግዚአብሔርን ፈልጎ እግዚአብሔርን ፈልጎ ያገኘ አምላኩ እግዚአብሔርም ደግሞ አንተን የሚባረኩ ይባረካሉ፣ አንተን የሚረግሙ ይረገማሉ፣ ዘረን እንደ ሰማይ ከዋክብት ይሆናል እንደ ምድርም አሸዋ ይበዛልሃል ብሎ ቃል ኪዳንን የሰጠው ታላቁ አባት አብርሃምን እናየዋል። ይህ አብርሃም ነው። ታዲያ በዘመኑ እግዚአብሔርን እስለ ተከተል እግዚአብሔርን ስላከበረ አምላካችን እግዚአብሔር እጅግ የተወደደ ውብ የሆነ ልጅን ሰጠው ይለናል። ይህ ልጅ ስሐቅ ይባላል። አሁን ታሪኩን እያሰፋ ነው አንሄ ነገር ግን እግዚአብሔር ከአብርሃም የእምነቱን ጥንካሬ እያይ ዘንድ ፈለገ። በዚህ ሰዓት ነው ታዲያ እግዚአብሔር አብርሃምን እንዲህ ሲላዘዘው አብርሃም አብርሃም ሆይ ልጅህን ሰዋልኝ፣ መስዋዕት አድርገ ስጠኛል። በዚህ ጊዜ ነው አብርሃም ልጅ እግዚአብሔር እንደሰጠው ስለሚያመን ምክንያቱም መጽሐፍ ቅዱሳችን እንደሚያስረዳ ልጆች የሆድ ፍሬዎች ናቸው፣ የእግዚአብሔር ስጦታዎች ናቸው ብሎ እንደሚናገር እግዚአብሔር እንደሰጠው እርሱ ሁሉን እንደሚያደርግለን በማመን እግዚአብሔር የጠየቀውን ለመፈጸም ወደ ሞሪያ ተራራ ይዞ ልጁን ወጣ። በዛ ቦታ ላይ ሲወጣ ልጁ ይስሐቅን የሚሰዋበትን ካራውን ወይም ደግሞ በእኛ ቋንቋ ቢላውን ይዞ ይዞት ወጣ። ይህ ብቻም አይደለም፣ መሥዋዕቱ የሚቀጣጠልበትን ሁለቱን ወጣቶች ይዞ ወደ አባቴ አብርሃም ሆይ የመሥዋዕቱ በጉ የት አለ? የመሥዋዕቱ በጉ የት አለ? ካራውን ይዘናል። መሥዋዕቱ የሚቀጣጠልበትን እንጨቱን ይዘነዋል። ነገር ግን የመሥዋዕቱ በጉ የት አለ ብሎ ልጅ አባቱ ጠየቀ። አባቱ መለሰ። በእውነት ልጄ ይስሐቅ ሆይ የመሥዋዕቱንስ በግ እግዚአብሔር ያዘጋጃል አለ። ማን ያዘጋጃል? ከመከራ ውስጥ የሚያወጣንን ማን ያዘጋጅልናል መሞታችን ላይ ሕይወት የሚሰጥንን በስደታችን ሁሉ በመከራችን ሁሉ በጉዟችን ሁሉ ከፊት ሆኖ የሚኖራለንን ማን ያዘጋጅልናል? እግዚአብሔር ያዘጋጃል። አትፍሩ፣ አትደንግጡ፣ እግዚአብሔር ያዘጋጃል። ይህንን አለና እግዚአብሔር እስ ያዘዘኝ አለ እግዚአብሔር እስያዘዘኝ አንተን መሥዋዕት አድርገን እንዳቀርብት ነው እግዚአብሔር ልጅህን መሥዋዕት አድርገህ አቅርብል ብለሃል፣ ብሎ ይህንን ቃል ለልጁ

እግዚአብሔር የታዘዘ መልአክ ይህንን አደረገ። ክብር ምስጋና ለመድኃኔዓለም ይሁን። ይህንን አደረገ። ይህ በብሉይ ኪዳን ዘመን የነበረ ነገር ግን በኋለኛው ዘመን ስለልጆቹ የሚከፈለውን ዋጋ ሁሉ በአብርሃም የተመለከትንበት ነበር። አብርሃም በእምነት ሆኖ እግዚአብሔር ያዘጋጃል ብሎ በሰዓቱ ለልጁ ለይስሐቅ ቤዛ የሚሆነውን በግ እግዚአብሔር በኋላኛው ዘመን ግን ዓለም ሁሉ ነፃ የሚወጣበትን በእጁ መካከል በምስማር የተቸነከረው አንድ ልጁን እርሱን እግዚአብሔር ለዓለም ሁሉ እንደሚሰጥ አብርሃም በእምነት ተናገረ፣ በእምነት ተናገረ። ለዚህም ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጎም የይስሐቅ በግ በሁለት አይነት መንገድ እጅግ ያስደንቀኛላል በሁለት አይነት መንገድ እጅግ ያስደንቀኛል። ምክንያቱም ደግሞ በግ የቤት እንስሳ ነው። ነገር ግን ምንም በሌለበት ምድረ በዳ በሆነ ቦታ ላይ ተገኛል። ይህ እጅግ ያስደንቀኛል። ሁለተኛው በግ ጠንካራ ነዋል። ነገር ግን ምንም እንኳን ጠንካራ ቢሆንም በትንሽ ሐረግ ታስሮ ቀርባል። ይህ በምሳሌ ተገለ ሃግ ለአምስት ሺህ አምስት መቶ ዘመን ሙሉ በመከራ ውስጥ ለተመላለሰው አዳም መሳሌ ነበር። በዛ ሰዓት የነበረን መከራ የምናስብበት ነው። እንዲሁ መስዋዕቱ የሚቀጣጠልበትን ይዘው ወደዛ ተራራ አብርሃምን ይረዱት ዘንድ ሁለት ወጣቶች የወጡት ደግሞ ክርስቶስ እንዲሁ በቀራንዮ ላይ ሲሰቀል በግራና በቀኝ ሁለት ወጣቶች እነርሱ ምሳሌ ነዋል። ነገር ግን አለ፣ ከዚህ ሁሉ ነገር በላይ እጅግ የሚያስደንቀው ነገር ደግሞ አለ። ያ በግ በምድረ በዳ መገኘቱ ነው፣ በምድረ በዳ ምንም ነገር በሌለበት ላይ። ይህንስ ለምን ሆነ ብለህ ትጠይቀኝ እንደሆን አለ እርሱ ክብር ይግባውና ሁሉን ጉስ እቅደሳል ቅዱስ የሆነ ሁሉን የሚያደርግ አምላክ እርሱ ኢየሱስ ክርስቶስ ምድረ በዳ በሆነው አንድን የጽድቅ ሥራ በማይገኝበት ዓለም ላይ የመገኘቱ ምሳሌ ነዋል። እንዲሁ በጉጥር ካራ ነው ጉልበት አለው። በትንሽ ሐረግ ታስዋላል። ያቺ ሐረግን ሊቃውንቱ ሲተረጉሙ ሁሉን ያየንባት መነጽራችን በጨለማ ዘመን የማንቃድ የሆነ ሆና የተሰጠችን ሁሉን ያየንባት እናታችን ወላዲተ አምላክ ድንግል ማርያም ናት ይላሉ። ክብረ ምስጋና ለሰሟ ይሆን። ዓለምን የፈጠረ ንጉስ በጠባምረት ተወሰነ ዓለም የሚናገሩ ሁሉ ይህ ሆኖ ሳለ አለ ያበግ እጅግ ኃያል ነው። ነገር ግን ኃያል ሆኖ ሳለ ኃያል ነይብሎ ሀረጊቷን ወጥ ሳላለህም እንዲሁ ደግሞ እርሱ ኢየሱስ ክርስቶስ ኃያል ሆኖ ሳለ ሁሉን ማድረግ የሚችል አምላክ ሆኖ ሳለ በከሳሾቹ ፊት በሰቃዮቹ ፊት መከራን በሚያደርሱበት በሚወግሩት ሲል ሲጓዝ አንዳች ነገር አልተናገረም። እንዲሁ እንደሚታረድ በግ በሸላቾቹ ፊት እንዲሁ ተጓዘ፣ ተነዳ፣ እንዲሁ ሄደ። ያንን ሁሉ ዋጋ ለዓለም ሁሉ ከፈለ። ታዲያ ይህንን ሁሉ ነገር ይህንን ሁሉ ነገር የሰው ልጅ አደረሰበት። እግዚአብሔር ቤተሰቦች ይህንን ሁሉ መከራ ሰው ልጅ አደረሰበት። ለዚህም ነው ይህንን ጥያቄ ጠይቀዋል። ይህስ አለ በእጅ መካከል ያለው ቁስል ምንድን ነው? እርሱም ይመልሳል። ይህስ አለ በወዳጆቼ ቤት የከፈልኩት ዋጋ ነው። በወዳጆቼ ቤት በእነርሱ ፊት የተከበልኩት ዋጋ ነው። ይህ ሁሉ ዋጋ ግን ለሰው ልጆች ሁሉ ተከፈለ። ለሰው ሁሉ ልጆች ሁሉ ይህ ሁሉ ነገር ሆነ። ለዚህም ነው በቅዳሴያችን እንደ ሰው ልጅ የከበረ እንደ ሰው ልጅ የተወደደ ነገር ግን እንዲሁ በአንጻሩ ደግሞ እንደ ሰው ልጅ በአምላኩ ላይ ክፉ ነገርን ያደረገ የለም። ይህንን ይዞ ነው በቅዳሴያችንም የሰው ልጅ ለማክበር ሲል በእጁ አፈር ይዞ ታየ። በእጁ አፈር ይዞ ታየ የሰው ልጅ ለማክበር የከበረ የሰው ልጅ ደግሞ በእርሱ በአምላቁ ላይ ይህንን ሁሉ መከራን አደረሰ። ይህንን ሁሉ ስቃይን አደረሰ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ይላል። አዳምን በኤደን ገነት የፈጠሩ እነዚያ እጆች ቀራንዮ ላይ ተቸነከሩ። አዳምን በኤደን ገነት ተጠዋቶ መራራ ሞትን ተቀበለ። ይህ ሁሉ ነገር ስለማ ሆነ ስለ እኛ ሆነ። ይህ ሁሉ ነገር ስለ እኛ፣ ስለ ልጆቹ ተከፈለ። ይህ በሚኪዳን ዘመን በአብርሃም በምሳሌ ተገለጠ። በሁለተኛው ደግሞ በሙሴ ይህ ሆነ። ከኋላ ያለውን ታሪክ ክፍል አንድ ላይ መምህሩ ሲተርኩ ሰምታችኋል። እግዚአብሔር ጊዜ ይህለት ይህንን የበዓል ወይ ቅዱስ ሚካኤልን በዓል የምናከብረው አንዱ ይህ ነው። ከባርነት ወደ ነፃነት ይሻገሩ ዘንድ መከራ ስለበዛባቸው የወለደዋቸው ልጆቻቸውን ሳይቀር እየረገጡ ከጥሩ ጋር ዛሬ ግብፃውያን የሚያስጎበኟቸውን ፒራሚዶችን የሰሩት እነዚህ እስራኤላውያን ናቸው። በማ በልጆቻቸው ደምና አጥንት የገነባቸው ናቸው። ይህ ሁሉ መከራ ሲፈራረቅባቸው ከመከራ ውስጥ የሚያወጣቸው ከሀዘን የሚያወጣቸው እግዚአብሔር እንደሆነ አወቁ ወደ እግዚአብሔር ጮሁ ወዳጆቼ ወደ ማንጩ ወደ ወደ እግዚአብሔር እንጠጋ ወደ እግዚአብሔር እንጩህ ወደ እግዚአብሔር ከተጠጋን መከራችን ይወገድልናል ወደ እግዚአብሔር ከጮህን ጩኸታችን መልስ ያገኛል

እስራኤላውያን ይህንን ያደረጉት ወደ እግዚአብሔር ጽሁ፣ ወደ እግዚአብሔር ሽጩሁ። እግዚአብሔር ሙሴን አስነስቶ ወደ እስራኤላውያን ምድር ላከ። እግዚአብሔር እንዲህ ይላል ሕዝቤ ይልቀቅ። ምን ይልቀቅ? ተናገሩት። ምን ይልቀቅ? ሕዝቤ ይልቀቅ ይላል እግዚአብሔር። የእኔ የሆኑት ልቀቅ ይላል እግዚአብሔር። በዚህ ሰዓት ነው ፈርዖን ልቡ ደንዳና ስለነበረ ይህንን ሊያደርግ አልፈለገ። በግብፅ ምድር ያ ሁሉ መቅሰፍት ዘጠኝ መቅሰፍት ወረደ። እጅግ የሚያስሰሩ ነገሮች ሆኑ። ይህ ሁሉ መቅሰፍት ሲወርድ ግን ፈርዖን ህዝቡን ሊለቅ አልፈለገም። እግዚአብሔር ተናገረ። ሙሴ ውረድ፣ እንዲህ ብለህ ንገር፣ ቀንዱ ያልከረከረው መልካሙን ጠቦት ይረዱልኝ። ባረዱትም ሰዓት የበራቸውን ንደፊ ቀቡት። የዛ ሰዓት እኔ እግዚአብሔር የሞት መላኬን ወደ ግብፃውያን ምድር እልካል ነው። በዛ ጊዜም በግብፃውያን ቤት የመጀመሪያ የመጀመሪያ ልጆቻቸው ይሞታሉ። የዚህ ሰዓት መከራው ሲበዛ፣ ሀዘኑ ሲበዛ የእኔ የሆኑ እስራኤላውያን ሁሉ ይወጣሉ ብሎ ሙሴን አዘዘ። ሙሴም እንደተባለ ይህንን አደረገ። በዚህ ጊዜ ነው ታዲያ የሙሴን ሚስት የህግ አዋቂ የኢትዮጵያዊ የዮቶር ልጅ ቀንዱ ያልከረከረ መልካም ጠቦት የምታርደው ስላልነበራት ገባችና ወደ ጓዳዋ ይላል። ልጁ እንዳገና ስምንት ቀን ስለነበረ የልጇን የብልቱን ሸለፈት ቆረጠችው። በቆረጠችውም ሰዓት ደሙን ይዛ መጣ፣ የበሯን ደፍ ቀባች። የዚህ ሰዓት እንዲህ አለች፤ በእውነት አንተ ለሌ የደሙ ሸራ ነው በደሚያገልፉብ የደሙ ሸራ ይለፋል። ታይላውያን ይህን ግብፃውያን በአጠቃላይ ባጠቃላይ እነዚህ ከሀገራችን ከምድራችን ይውጡልን። ፈርዖን እስራኤላውያንን ለቀቃችሁ። እዚህ ሰዓት ይህ በምሳሌ የተገለጠ ነበር። የእግዚአብሔር ቤተሰቡ ተመልከቱ፣ እስራኤላውያን ቀንዱ ያልከረከረውን በጋረዱና ከሚደርስባቸው ከስጋ መከራ ሁሉ ከባርነት ወደ ነፃነት ተሻገሩ። ኢየሱስ ክርስቶስ ቀራኔው ላይ ደሙን ሲያፈስ ስጋውን ሲቆርስ ከመከራ ስጋ ከመከራ ነፍስ አሳረፈን። ክብር ምስጋና ለስሙ ይሁን። ከመከራ ሥጋ አወጣን፣ ከመከራ ነፍስ ገላገለን። በላያችን ላይ ሰልጥኖብን ምን የነበረው የባርነት ቀንበራችንን ሰበረልን። ይህንን የተመለከተ ቅዱስ ዮሐንስ በወንጌሉ ምዕራፍ አንድ ቁጥር 29 ላይ እንዲህ አለ ኢየሱስ ክርስቶስን እየተመለከተ እንሆ የዓለምን ኃጢአት የሚያስተሰርግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በጋለ የማበቅ የዓለምን ኃጢአት የሚያስወግድ ሳሌላዊ አለ። ያረዱት በብ ከመከራ ስጋ ወጥቷቸዋል። አሁን ለዓለም የተሰጠ የእግዚአብሔር በግ ክርስቶስ ነገ ደግሞ ታርዶ ዓለም ሁሉ ነጻ ሆኖ ወጥቷል ክብር ምስጋና ለስሙ ይሁን በእርሱ ለዚህም ነው ቅዱስ ጴጥሮስ በመገረፉ ቁስል ተፈውሳችኋል የሚለው በመገረፉ ቁስል ተፈውሳችኋል ይህ ሁሉ የተቀበለው በእጁ ላይ የተሸነከረው በእግሩ ላይ የተሸነከረው የእሾህ አክሊል ያደረገው ይህ ሁሉ ነገር ህመምተኛ ለነበረው ሕክምና ለሚያስፈልገው እርሱ ዶክተር ሆኖ እርሱ መድኃኒት ሆኖ ነፃ አድርጎ ዓለምን ሁሉ አወጣ። ክብር ምስጋና ለስሙ ይሁን። ለዚህም ነው በመገረፉ ቆርስ በእርሱ ተፈውሳችኋል። ያንን ሁሉ ነገር ተቀበለ። ያን ሁሉ መከራ ተቀበለ። ለዚህም ነው ቅዱስ ያዕቆብ ዘስሩግ ይህንን ሲናገረ እኒህ አለ፣ እውነት ነው አለ በኋለኛው ዘመን አምላካችን እግዚአብሔር ለሙሴ ታየኛለህ ብሎ ቢገልጥለትም በኋለኛው ዘመን በልጁ ላይ የሙሴ ወገኖች የሆኑ እነርሱ ግርፋትን ሲያጠኑበት ተመለከትን አለ። ስለ ዓለም ሁሉ እየተከፈለ እግዚአብሔር ቤተሰቦች ከመከራ ውስጥ የምንወጣበት ከማርነት የምንላቀቅበት ይህ ሁሉ ነገር ሆነ። ነፃ ሆነን እንድንመላለስ ከሞት ወደ ሕይወት እርሱ አሻገረን። ያ የመከራ ዘመናችን በማርነት ታይዘን ስንመላለስበት የነበረው ዘመናችን ተወገደልን። እርሱ መከራ ተቀበለ። ያንን መከራ ሲቀበል ሲሰቀል ሲቸነከር በእጆቹ ላይ ችነካሮች ሲያርፉ የእርሱ ወገኖች ይህንን ሲያደርጉ፣ ነገር ግን እንዲሁ አለን ወዳጆች። እንዲሁ እርሱ ቀራንዮ ላይ ተሰቅሎ ከጎኑ ላይ ደምና ውሃ ሲፈስ፣ እንዲሁ ዛሬ በነፃነት የምትወልደን ቅድስት ቤተ ክርስቲያንና ቅድስት ጥምቀት ተሰጠ ችላለን። ክብር ምስጋና ለእግዚአብሔር ይሁን። ይህንን ሁሉ ነፃነት አገኘን። መካከል ያለው ቁስል ምንድን ነው እያለ ነቢዩ ይጠይቅ ነበር። ይህንን ሁሉ ጥያቄ ሲጠይቅ በወዳጆች ቤት የተቀበልኩት ነው አለ። በወዳጆች ቤት እርሱ ይህንን ሁሉ መከራ ተቀብሎልን ወደ ነጻነት አሻግሮናል። በነፃነት እንድንኖር አድርጎናል። ክርስትና በመከራ የምናልፈበት ቢሆንም፣ ነገር ግን የሚደርስብን ጊዜያዊ የሥጋ መከራ እንጂ ዘላለማዊ የሆነው መከራ ከእኛ ላይ ተወግዷል። ለአስተማረን፣ ለመከረን፣ ለገሰጸን፣ እስከዚችም ሰዓት ላደረሰን ለሱ ለሉ ዜር ክብር ምስጋና ይግባው። ይቆየ።